ኢላሂ ኢላሂ በዝነትህ ልንቃ ምራኝ መንገዱን ምራኝ መንገዱን እንዳውቅህ አስችለኝ ልያዘው ገመዱ ልያዘው mm

የሰዎች የእምሮ ወደ ድንቁርናው ዘመን ተመለሰ። ብዙሃኑ ወደ ጨለማው ዘመን እያዘገመ ገባ። የጃሂሊያው ዘመን ጥርስ አወጣ። ከመሬት በታች ተቀብሮ የበሰበሰውን የዘረኝነት አጥንት እየለቃቀሙ ገጣጥመው ሩሕ ለመዝራት የሚታገሉት በረከቱ። ይህ ክፉ ደዌ ትውልድ መቅረጽ ይችላሉ ተብለው የሚታሰቡ ጤነኞችንም እንደ ኢቦላ ቫይረስ ዘመተባቸው። የሰደድ እሳቱ እየተዛመተ ሳለ የሚያጠፋው የዱዓት ግብረ ኃይል ምንምነ። ሰው የቆዳ ቀለምን የማደል ስልጣን አልተሰጠውም። የመገኘት እንጂ የማስገኘት ጉልበት አልተቸረውም። ዘርህን ማመልከቻ አስገብተህ መቀየር አትችልም። የዘር መቀየሪያ አቤቱታ መስሚያ ተቋምም የለም። በነጋሪት ጋዜጣ ስምህን ማስቀየር ትችላለህ እንጂ ማንነትህን ፍቅህ አታነሳው። ስምህንም መቀየር የምትችለው የራስህን እንጂ የወላጅ አባትህን አይደለም። የአባትህ ስም የእርሱ እንጂ አንተ አይደለም። ከወላጆችህ አብራክ ላለመገኘት መብትህ አይደለም። ሰው አላህ በጥበቡ መርጦ የሰጠውን ጸጋ ሌሎች እንዴት እውቅና ይነፍኩታል? የከረፋ ባህሪ አየሩን በሞላበት ዘመን ከላይ የተጠቀሰው ታሪክ የህንድ ፊልም ነው ብሎ የሚሞገት ሰው ካለ አልገረምም። ፌስቡክ ላይ የምናነባቸው የቃላት ቆሼ መንደሩን አጠንብተውታል። አካባቢው በመኪና ተገጅቶ የሚያነሳው በማጣት አስፋልት ላይ ከወደቀ ሳምንት የሞላው የውሻ አስክሬን ይመስል አፍንጫ ይሰነፍጣል። የብሔር ብሽሽቁ ደርቷል። ጭምብል ያጠለቁ አካውንቶች እንዳሻቸው መደለቅ ይዘዋል። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ወዘተ መውጫ በሌለው የፍልሚያ ውቅያኖስ ውስጥ ገብተው እየዳከሩ ነው። መቼም ለአማራም ሆነ ለኦሮሞ፣ ለትግሬም ሆነ ለጉራጌ እንዲሁም ለሌላው ብሔር ብሔረሰብ ተብሎ የተዘጋጀ የጀነትም ሆነ የጀሃነም በር የለም።

ኢን አክረመኩም ዒንደ ላሂ አትቃኩም ኢነ ላሀ ዓሊሙ ኸቢር። እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ ትተዋወቁ ዘንድም ጎሳዎችና ነገዶችም አደረግናችሁ። ከመካከላችሁ ከአላህ ዘንድ በላጩ አላህን ይበልጥ የሚፈራው ነው። አላህ ሁሉንም ነገር አዋቂ የውስጥ ምስጢራትን ሳይቀር

ከሱም ልክ እንደ ፍም የመሰሉ ጥቁር እዘሮችን አወጣ። ለዚያም በቀኝ በኩል ለነበሩት ወደ ጀነት ሂዱ፣ ምንም አይገደኝም በግራ በኩል ለነበሩት ደግሞ ወደ እሳት ሂዱ፣ ምንም አይገደኝም አለ። የዚህን ሐዲፍ መልእክት በቀጥታ በመረዳት ሐሳቡን ለማግኘት የተቸገሩ ወይም እውነታውን መረዳት የማይሹ ሰዎች ጥቁር ሰዎች ለእሳት ነጮች ደግሞ ለጀነት እንደተፈጠሩ ያሳያል ይላሉ። እውነት እናንተ እንደምትሉት የሐዲሱ መልእክት ጥቁር ዘሮችን ለእሳት ነጮችን ደግሞ ለጀነት እንደታጩ ለመናገር ከሆነ ቀይ የሰው ዘሮችና በዚህ መሃል ሌላ መልክ ያላቸው ሰዎችስ ለምንድንነው የተፈጠሩት? ከላይ ባየነው ሐዲት መሰረት የአደም ዝርያዎች ነጭና ጥቁር ብቻ ሳይሆኑ ቀይ እንዲሁም ሌላ አይነት መልክ ያላቸውም ጭምር እንደሆኑ ነው። ታዲያ በዚህ ሐዲፍ ውስጥ ለምን እነሱ ተዘለሉ? እውነታው ግን በዚህ ሐዲፍ ውስጥ ነጭና ጥቁር የሰው ዘር ተብለው የተጠቀሱት እምነትና ክህደትን በሱ ምሳሌ ለመግለጽ እንጂ ስለ መልክ ለማውራት አይደለም።

ፊቶችም የሚጠቁሩበትን ቀን አስታውስ። እነዚያ ፊቶቻቸው የጠቆሩትማ ከእምነታችሁ በኋላ ካዳችሁን፣ ትክዱት በነበራችሁት ነገር ቅጣቱን ቅመሱ ይባላሉ። እነዚያም ፊቶቻቸው ያበሩትማ በአላህ ችሮታ ገነት ውስጥ ናቸው፣ እነርሱም በውስጧ ዘውታሪዎች ናቸው። ሱረቱ ዓሊ ዕምራን አንቀጽ መቶ ስድስት እስከ መቶ ሰባት ይህ የቁርዓን አንቀጽ በትንሣኤው ዓለም ፊቶች እንደሚያበሩና እንደሚጠቁሩ ይነግረናል። አያይዞም ፊቶቻቸው የሚያበሩት በምድረ ዓለም ሳሉ ነጭ የሰው ዘር የነበሩት ሳይሆኑ በእምነታቸውና በመልካም ሥራዎቻቸው ጌታቸውን ያስደሰቱት እንደሆኑ ይገልጻል። እነዚያ ፊቶቻቸው የሚጠቁረው ደግሞ በምድረ ዓለም ሳሉ የጥቁር ዘር የነበሩት ሳይሆኑ በክህደታቸውና በኀጢአታቸው ምክንያት ጌታቸውን ያስቆጡት እንደሆኑ ይገልጻል። ስለዚህ ጥቁረትና ንጻትም እምነትንና ክህደትን ለመግለጽ እንደሚመጣ መረዳት ይቻላል። ሊለዚነ አሕሰኑ ልሑስና ወዝያዳ

እነርሱ በውስጧ ዘውታሪዎች ናቸው። ለእነዚያም ኀጢአቶችን ለሰሩት የኀጢአቲቱ ቅጣት በቢጤዋ አለቻቸው። ውርደትም ትሸፍናቸዋለች፣ ለእነሱ ከአላህ ቅጣት ጠባቂ የላቸው። ፊቶቻቸው ከጨለመ ሌሊት ቁራጮች እንደ ተሸፈኑ ይሆናሉ። እነዚያ የእሳት ሰዎች ናቸው። እነርሱ በውስጧ ዘልዓለም ነዋሪዎች ናቸው። ሱረቱ ዩኑስ አንቀጽ 26 እስከ 27። በዚህም አንቀጽ መሠረት አማኞችና መልካም ሰሪዎች ፊቶቻቸውን ትኩረትና ውርደት እንደማይሸፍናቸውና የጀነት ሰዎች መሆናቸውን በመግለጽ ኀጢአተኞች ደግሞ በጨለመ ሌሊት ቁራጭ ፊቶቻቸው እንደሚሸፈኑ ይገልጻል። ስለዚህ የመዳኑና የመጥፋቱ ጉዳይ ከእምነትና ክህደት ጋር እንጂ ከፊት መጥቆርና መንጻት ጋር እንደማያያዝ በቀላሉ መረዳት ይቻላል። የአማኞች ፊት መንጻቱና መብራቱ የእምነታቸው ውጤት ሲሆን፣ የካህዲያን ፊት መጥቆሩ ደግሞ የክህደታቸውና የኀጢአታቸው ውጤት ነው ማለት ነው። ከዛ ውጭ በዘር መቅላትም ሆነ መጥቆር

በገሃነም ውስጥ ለትዕቢተኞች መኖሪያ የለምን? ሱረቱ ዙመር አንቀጽ 60 በዚህም አንቀጽ ስር በአላህ ላይ ሲዋሹ የነበሩ አመፀኞች በትንሣኤው ቀን ፊቶቻቸው የጠቆረ ይሆናል በማለት ጥቁረትን ከክህደት ጋር አያይዞ ሲያቀርበው እንጂ ከዘር ጋር ሲያገናኘው አናይም። የሐዲቱም መልእክት ከአደም ጀርባ የወጡትና የጀነት የተባሉ ነጭ የሰው ዘሮች ነጭ የተሰኙት በእምነታቸው ምክንያት ሲሆን በግራ በኩል የነበሩትና የጀሃነም የተባሉት ጥቁር የሰው ዘሮች ደግሞ ጥቁር የተሰኙት በክህደታቸው ምክንያት ነው ማለት ነው። ይህንን ጥቁረትና ነጣት መልክን ከመግለጽ ባሻገር ጥሩንና መጥፎን ነገር ለመጠቆም እኛም እንደ ምሳሌ እንጠቀምበታለን። ለምሳሌ ፊት ተበሳጭቶና አዝኖ የምናገኘው ሰው ምን ነው ዛሬ ፊትህ ጠቆረ? ስንለው፣ በልቡ ክፋትንና ተንኮልን ያሰበ ሰው ደግሞ ይህ ሰው ልቡ ጥቁር ነው ስንል የፈለግነው መልኩን ለመግለጽ ሳይሆን መጥፎ ገጽታንና ክፉ ሐሳብን እንደያዙ ለማስረዳት ነው። በተቃራኒው ደግሞ እፊቱ ላይ ደስታንና ፈገግታን ያየንበትን ሰው ምንም መልኩ ጥቁር ቢሆንም ዛሬ ፊትህ በርቷል ብለን እንነግረዋለን የፈለግነው መልክ አይደለምና። ታዲያ ሐዲሱንስ በቀና መንፈስ ለመረዳት ምን ከለከለን? ከዚህ ውጭ ጥቁር የሰው ዘሮች በክህደታቸው ሳይሆን በጥቁረታቸው ብቻ

የአላህ መልእክተኛም ዐለይሂ ሰላቱ ወሰላም አጣት። ስለ እሷም ሲጠይቁ ሞታለች በማለት ነገሯቸው። እሳቸውም አትነግሩኝም ነበርን አሉ። እነሱ ግን የሴትየዋን ማንነት አቅለው ነበር ለመልእክተኛው ያልነገሩት። ከዛም መልእክተኛው ቀብሯን አሳዩኝ አሉ። ቀብሯ እንደ ደረሱ ለእሷ ሶላትል ጀናዛ በመስገድ

ሰዎችን በመርዳትና ሃይማኖታዊ ዕውቀትን በመፈለግ ላይ የሚሰማራን ሰው መልካም ዕጣፋንታ ይገልጽና የሐዲቱ ማብቂያ ላይ ከእነዚህ መልካም ተግባራት ክፉ ሥራው ወደ ውኋላ ያስቀረው ሰው ዘሩ የማንም ቢሆን ወደፊት እንደማያቀርበው በግልጽ መረዳት እንችላለን። ጀነት በዘር ወይም በፊት መንጻት ወይም አለመጥቆር የሚገኝ ቢሆን ኖሮ።

የተስፋፋባቸው ሀገራት የትኛው እምነት ተከታይ የሚበዛባቸው ናቸው? ቋንቋና መልክንስ ከግምት ሳያስገቡ ሀብታም ድሃ ሳይሉ ሁሉም በጋራ በአንድ ላይ በመሰለፍ ለአንዱ ጌታ የሚሰግዱትስ እንማን ናቸው? መልሱን ህሊናው በጥላቻና በማሀይብነት ላልጠቆረ ሁሉ አላህ ስብሓንሁ ወተዓላ